የአምላካችን እግዚአብሔር ስም ለዘለዓለም እየተባረከ ይሁን። አንደኛው ቆሮንቶስ ምዕራፍ 15 ቁጥር 33 አትሳቱ፣ ክፉ ባልንጀርነት መልካሙን ዓመል ያጠፋልን። በጽድቅ ኑሩ፣ ኃጢአትንም አትሥሩ። እግዚአብሔርን የማያውቁ አሉና አሳፍራችሁ ዘንድ ይህን እላለሁ። ነገር ግን ሰው ሙታን እንዴት ይነሳሉ? በምንስ ዓይነት አካል ይመጣሉ? የሚል ይኖር ይሆናል። አንተ ሞኝ፣ አንተ የምትዘራው ካልሞተ ሕያው አይሆንም። የምትዘራውም ሲሆን ከሌላም ዓይነት የአንዱ ቢሆን ቅንጣት ብቻ እንጂ የምትዘራው የሚሆነውን አካል አይደለም። እግዚአብሔር ግን እንደወደደ አካልን ይሰጠዋል፣ ከዘሮቹም ለእያንዳንዱ የገዛ አካሉን ይሰጠዋል። ሥጋ ሁሉ አንድ አይደለም። የሰው ሥጋ ግን አንድ ነው። የእንስሳም ሥጋ ሌላ ነው። የወፎችም ሥጋ ሌላ ነው። የአሳም ሥጋ ሌላ ነው። ደግሞ ሰማያዊ አካል አለ፣ ምድራዊ አካል አለ። ነገር ግን የሰማያዊ አካል ክብር ልዩ ነው፣ የምድራዊ አካል ክብር ልዩ ነው። የፀሐይ ክብር አንድ ነው።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 የማይበሰብሰውን ሊለብስ ይህም የሚሞተው የማይሞተውን ሊለብስ ይገባዋልና። ዳሩ ግን የሚበሰብሰው የማይበሰብሰውን ሲለብስ ይህም የሚሞተው የማይሞተውን ሲለብስ በዚያን ጊዜ ሞት ድል በመንሳት ተዋጠ ተብሎ የተጻፈው ይፈጸማል። ሞት ሆይ መውጊያ የት አለ? ሲኦል ሆይ ድል መንሳት የት አለ? የሞት መውጊያ ኃጢአት ነው፣ የኃጢአትም ኃይል ሕግ ነው። ነገር ግን በጌታችን በኢየሱስ ክርስቶስ በኩል ድል መንሳት እንደሚሰጠን ለእግዚአብሔር ምስጋና ይሁን። ስለዚህ የተወደዳችሁ ወንድሞች ሆይ ድካማችሁ በጌታ ከንቱ እንዳይሆን አውቃችኋልና፣ የምትደላደሉ የማትነቃነቁም፣ የጌታም ሥራ ሁል ጊዜ የሚበዛላችሁ ሁኑ። ስለ ቃሉ የአምላካችን የእግዚአብሔር ስም ለዘላለም የተባረከ ይሁን። አንደኛ ቆሮንቶስ የተሰቀለውን ክርስቶስን በመስበክ የሚያተኮር መጽሐፍ ነው። የተሰቀለውን ክርስቶስን ማተኮር አለብን እንጂ የምድራዊ ነገር ላይ ማተኮር የለብንም። ሁለተኛ ደግሞ በጸጋ ስጦታ የተትረፈረፉ ክርስቲያኖች የሞሉባት ቤተክርስቲያን ነች። የጸጋ ስጦታ የቱንም ያህል ቢበዛም በስርዓትና በልክ ይሁን እንጂ ከስርዓት የወጣ ጥሩ አይደለም፣ የሚል ምክር ሐሳቡን የሚያቀርብበት በጌታ የታመነ እንደመሆኑ መጠን ስርዓት ለማስያዝ የጻፈው መልእክት ነው። በሶስተኛ ደረጃ ደግሞ ስለ ትንሣኤ ሙታን የሚሰብክ መጽሐፍ፣ አተኩሮ የሚሰብከው ይሄ አንደኛው ቆሮንቶስ ምዕራፍ 15 ላይ ያለው ነው። ጌታ አምላካችን ለዘላለም የተባረከ ይሁን። ስለ ትንሣኤ ሙታን ከማንሳቱ በፊት ግን ሁለት ቁጥሮች እናነሳልን። አትሳቱ፣ ክፉ ባልንጀርነት መልካሙን አመል ያጠፋል ይላል። ምን ማለት ነው? በዚህ አገላለጽ በአንደኛ ቆሮንቶስ ያሉ ክርስቲያኖች ወይም በቆሮንቶስ ቤተክርስቲያን የተጻፈላቸው ደብዳቤ መሰረት አጠቃላይ ከአንዱ አንዱ እየተበላሹና እርስ በርሳቸው የተለያየ ባህሪ እያመጡ የሚሄዱ አካላት እንደሆኑ አይተናል። ትክክለኛ የሆነ ክርስቲያናዊ አቋም አልነበራቸውም። የጸጋ ስጦታ የክርስቲያናዊ ብስለት መለኪያ አይደለም። ስለዚህ የጸጋ ስጦታ ተትረፈረፋቸው ማለት የክርስቲያናዊ ብስለት አላቸው ማለት አይደለም። ስለዚህ የጸጋ ስጦታቸውን እንደ ታለንት መወዳደሪያና መፎካከሪያ አንዱ ከአንዱ ይበልጣል እንዲባሉ ማነጻጸሪያ አድርገው ነው ያቀረቡት። ስለዚህ የማያምኑ ሰዎች ገና ደግሞ አዳዲስ ሰዎች አሉ። ለእነሱ ሁሉ መሰናክል ሆኖ ነው የቀረቡት። ለምን ከተባለ ጸጋው አላቸው ክርስቲያናዊ ብስለት ግን አልታየባቸውም የሚለውን ነው ዛጋያየ ነው። ስለዚህ አትሳቱ፣ ክፉ ባልንጀርነት መልካሙን አመል ያጠፋል። ክፉ ባልንጀርነት ያንተን መልካም አመል ያጠፋዋል። ጥንቃቄ የሚያስፈልገው ነው። የወንጌል አገልግሎት ማህበረሰብ ጋር ተስማምተህ ኑር ማለትና ባልንጀራ አድርገው ማለት ፍጹም የተለያዩ ናቸው። ከማናቸው ማህበረሰብ ጋር በሰላም መኖር ትችላላችሁ። የትኛውም ቤተ እምነት ይከተል፣ የትኛውም አይነት ጸባይ ይኑረው፣ የትኛውም አይነት አመል ይኑረው፣ እሱ ጋራ በሰላም መኖር ትችላላችሁ። ጓደኝነት ባልንጀርነት የሚባለው ግን ከዚህ የዘለለ ነው። ምስጢር የምታጫውቱት ምስጢር የሚያጫውታችሁ ስለ እምነት የምትነጋገሩበት ልትሰብኩት የምትፈልጉት አካል ነው። ይሄ ክፉ ጠባይ ከሆነ ያለው የአንተን መልካም ጸባይ፣ ይወስደዋል እንጂ እሱን አታመጣውም። ያንተን ጸጋ ከምታስላጭ ዘወር ብለህ ከጌታ ጋር ተስማምተህ ለሌላ ሰው ሂደን መመስከር። ጌታ አምላካችን ለዘላለም የተባረከ ይሁን። ሁለተኛው ደግሞ በጽድቅ ኑሩ፣ በጽድቅ ንቁ፣ ኃጢአትንም እግዚአብሔርን የማያውቁ አሉና አሳፍራችሁ ዘንድ ይህን እላለሁ ይላል። መልካም አያችሁ፣ እዚህ ጋር ደግሞ እግዚአብሔርን የማያውቁ አሉና እያለ እየተናገረ ያለው በቤተ ክርስቲያን ውስጥ ነው። አያሳዝንም? አሳፍራችሁ ዘንድ እኮ ነው ያለው። አሳፍራችሁ ዘንድ ይህን እላለሁ። ስለዚህ ሌሎቹ ዓለማውያንማ እግዚአብሔርን አያውቁም ቢባሉ ምን ይደንቃል? አያውቁም ተብሎ የተነገራቸው እኮ ለእነዚህ ለክርስቲያኖች ነው። በቆሮንቶስ ቤተክርስቲያን የተከሰተው ኃጢአት እኮ በሌሎቹ ቦታም የለም። ሁሉንም ቀምሰውታል። በቃ ሁሉንም ቀምሰውታል። በክርስቲያን ህብረት ውስጥ እግዚአብሔርን የማያውቁ ይህ፣ ማለት ጌታ ኢየሱስ ክርስቶስ ነው። ኢየሱስ ጌታ ነው የዘላለም የሚለውን አይደለም የማያውቁት፣ ይህን ያውቁታል፣ ጸጋም ተሞልተዋል። እንደሚያውቅ ሰው አይኖሩም ማለት፣ በህይወታቸው የሚክዱት በተግባራቸው የሚክዱት በተግባር የማያውቁት የማይጥማቸው፣ ስለ እግዚአብሔር ሲነገር ስቅጥጥ የሚላቸው ሾክ ያረጋቸዋል፣ አይመቻቸው። የሚመቻቸው እገሌ ኮበለሳን ሲናገር ሲባሉ ነው። የሚመቻቸው እገሌ እኮ ትንቢት አለው ሲባል ነው፣ ደስ የሚላቸው። ስለዚህ እግዚአብሔርን የማያውቁ አሉና አሳፍራችሁ ዘንድ ይህን እላለሁ። ድምፃዊ ስለሆነ የዘማሪነት ጸጋ አለው ማለት አይደለም። ዝማሬ ሌላ ነው። ዝማሬ ማለት ለእግዚአብሔር ክብር የሚቀርብ የአንደበት መሥዋዕትን፣ የከንፈሮቻችን መሥዋዕትን ግጥምና ዜማ አይደለም። መዝሙር ለእግዚአብሔር አብ በኢየሱስ ክርስቶስ በኩል የሚቀርብ የከንፈሮቻችን ፍሬ የከንፈሮቻችን መሥዋዕት የአንደበታችን መሥዋዕት ነው እሱ በዜማ ተቃኝቶ ሲቀርብ ነው በምን በጸጋ በጨው እንደተቀመመ በጸጋ ተቀምሞ ሲቀርብ ነው ዝማሬ የሚባል አምላካችን እግዚአብሔር ለዘላለም የተባረከ ይሁን የንግግር ክህሎትም ስብከት አይደለም ወይም ደግሞ በየፈርጁ ቃላትን ማስቀመጥም ትምህርት አይደለም የእግዚአብሔር መንፈስ ያለበት ቃሉ ከእኔ ወጥቶ ወደ እናንተ ሲገባ ሲሰራ ሕይወታችሁን ሲቀድሰው ካላችሁበት ርኩሰት ነፃ ሲያወጣ ያ ነው ጸጋ የሚባለው በእኔና በእናንተ በኩል ያለው የእግዚአብሔር መንፈስ ሲያገናኝና ሲተረጉም ለሕይወታችሁ ትርጉም ሲሰጠው ነው እንጂ ጸጋ የሚባለው የቃላት መቀነባበርም አይደለም። ስለዚህ ኃጢአትን አትስሮ አለ። በጽድቅ ኑሩ፣ በጽድቅ ኑሩ፣ ኃጢአትን አትስሮ። እግዚአብሔርን የማያውቁ አሉና አሳፍራችሁ ዘንድ ይህን እላለሁ። ከሰሩ ኃጢአት መካከል አንደኛ ቆሮንቶስ ምዕራፍ አምስት ላይ ያለውን መጥቀስ እንችላለን። እንግዲህ በአሕዛብ እንኳ የሌለ ልማድ በቆሮንቶስ ቤተክርስቲያን እየተከሰተ እሺ። ምዕራፍ ስድስትን ስንመለከት እርስ በርስ የሚካሰሱ ምዕራፍ ሰባትን ስንመለከት በምንዝርና የሚወድቁ አሁንም ትዳራቸውን የሚፈቱ ምዕራፍ ስምንት ስንመለከት በጣዖት አምልኮ የሚቸገሩ ለጣዖት የተሰዋውን የሚበሉ አጠቃላይ በቅደም ተከተል ስንመለከት የኃጢአት ሜኖ ታውቃላችሁ? ሜኖ የኃጢአት መኖ ነው። እየተዘረዘረባቸው ይህን ስላችሁ እኛን ለማራቅ ሳይሆን የዛሬዋ ቤተክርስቲያንም ከዚህ ብትብስ እንጂ ከዚህ ያነሰ ነገር የላትም። መንፈሳዊ ተቋማት እውነተኛ መንፈሳዊ ተቋማት ወደሚሆኑበት ጌታ ይመልሰል። ቅዱሳንን ወደ ስፍራቸው ይመልስ፣ ወደ ቅድስና ቦታችን፣ ወደ ክብራችን፣ ቤተክርስቲያን ቤተክርስቲያን ወደምትሆንም በጣም አደጋ ላይ ያለ ነው። እግዚአብሔር ቤተ ክርስቲያናችንን ይቀድስ። ቁጥር 35 ጀምሮ ስለ ትንሣኤ ሙታን ይናገራል። በምሳሌያዊ አገላለጽ ነው የሚናገረው ነገር ግን ሰው ሙታን እንዴት ይነሳሉ? በምንስ አይነት አካል ይመጣሉ የሚል ይኖር ይሆናል። ሙታን የማይነሱ ከሆነ ክርስቶስ አልተነሳማ የሚል ነገር ከላይ ቀደም ብለን አንበበናል። እንዴት ይነሳሉ? በምን አይነት ነው? የሚነሱ ከሆነስ በምን መልኩ ነው የሚነሱት? የሚሉ አሉ። ምክንያቱም በትንሳኤ ሙታን የማያምኑ አይሁዳውያን ነበሩ። እንደገና ደግሞ አረማውያን አሉ። ሁለተኛ ደግሞ ቀይጥ ህዝቦች አሉ። ስለ ትንሳኤ ሙታን ጥያቄ አለባቸው። አንተ ሞኝ፣ አንተ የምትዘራው ካልሞተ ህያው አይሆንም። የምትዘራውም ስንዴ ቢሆን ያለ የእህል አይነቶችን ወይም ደግሞ የዘር አይነቶችን ይዘረዝራቸዋል። ስለዚህ የምትዘራው ካልሞተ ህያው አይሆንም። አሁን በዚህ አገላለጽ መሰረት እህሎቻችንን ስንዘራ በመጀመሪያ እነርሱ ይሞታሉ። በእርጥበትና በሙቀት ተብላልተው እነሱ ከፈረሱ በኋላ ከመካከላቸው ዘር የምትባለዋ ነገር ያን የፈረሰውን አካሉን እንደ ማዳበሪያ ተጠቅማ ቅጠል ታወጣለች። እሷ ከወጣች በኋላ አንዲት ዘር ናት። እሷ ከወጣች በኋላ አገዳ የሚባል ነገር አለ፣ ገለባ የሚባለው ማለት። ከዛ ደግሞ የፍሬው የራሱ ገለባ አለ ከላይ በኋላ የሚመጣ እነዛን ሁሉ ስርዓቶች ጨርሳ አንዲት ዘር ተዘርታ 30 60 መቶ ፍሬ ትሆናለች። በክርስትና ህይወትም የትንሣኤ ሙታን እንዲሁ ነው። እንዲሁ ነው። አንደኛ ብዙ ሁናችሁ ትነሳላችሁ እያለ ሳይሆን በዚህኛው አገላለጽ አዲስ ሁናችሁ ትነሳላችሁ ነው። ያን የመጀመሪያውን ዘር የዛኑ ገለባ ይዛችሁ አትነሱ። ይሄ ይችኛዋ ዘር የያዘችው ገለባ እዚሁ ማዳበሪያ ሆኖ ይቀራል። ሌላ ልብስ ይዛ ሌላ አዲስ ልብስ ይዛ ትነሳለች። ስለዚህ በአዲስ ማንነት ትነሳላችሁ የሚል ትምህርት ነው ያለው። የታ ለዘላለም ዘላለም የተባረከ ይሁን። ቁጥር አርባ ላይ ደግሞም ሰማያዊ አካል አለ ምድራዊ አካል አለ። የሰማያዊ አካል ክብር ልዩ ነው፣ የምድራዊ አካል ክብር ልዩ ነው። ይህኛው የሚበሰብሰው፣ የማይበሰብሰው፣ የሚዋረደው፣ የማይዋረድ፣ የሚሞተው፣ የማይሞት ለብሶ ይነሳል። አምላካችን እግዚአብሔር ለዘላለም የተባረከ ይሁን። በውርደት ይዘራል፣ በክብር ይነሳል። በድካም ይዘራል፣ በኃይል ይነሳል። ፍጥረታዊ ይዘራል፣ መንፈሳዊ ይነሳል። ስለዚህ ፍጥረታዊ አካል አለ መንፈሳዊ አካል ደግሞ አለ። ወይም ደግሞ ደካማና ብርቱ አድርጎ፣ ሰማያዊና ምድራዊ፣ ጊዜያዊና ዘላለማዊ፣ የሚሞትና የማይሞት፣ የሚበሰብስና የማይበሰብስ እያደረገ ያነጻጸራቸዋል። የሚልቀውን ትለብሳላችሁ፣ የተሻለ ነገር አላችሁ። ይሄ ጊዜያዊ ነው። ስለዚህ ወደኋላ ልመልሳችሁና አትሳቱ፣ ከዛስ ኃጢአትን አትስሩ፣ በጽድቅ ኑሩ ወደ እሚለው ይመልሰና፣ ማለት ይህን ሁሉ እያለን ያለው በምሳሌ እየገለጸላቸው ያለው አንተ የተሻለ ነገር ተዘጋጅቶልህ እዚህ በጊዜያዊ ነገር አትውደቅ ነው። የተሻለ ነገር አለህ። ሰማያዊ ክብር አለህ። የማይበሰብስ አካል አለህ። የማይሞት አካል አለህ። በክብር ገና ትቀዳጅ አለህ። ከእግዚአብሔር ጋር ለዘላለም ትኖር አለህ። ከክርስቶስ ጋር ትከብር አለህ። ገና የትንሳኤው ንጉስ በመካከል ከአንተ ጋር ሆኖ ትኖር አለህ። ስለዚህ በዚህ በሚበሰብሰው ነገር አትታለል፣ ንቁ፣ በጽድቅ ኑሮ ኃጢአትንም አትስሩ እያለ የሚገስጻቸው የተሻለ ነገር ስላለህ በደካማው ነገር አትውደቅ ነው። እግዚአብሔር አምላክ ለዘላለም የተባረከ ይሁን። ስለዚህ ክርስቲያን በዚህ ዓለም ውስጥ ሲንቀሳቀስ የሰማያዊውን ክብር እያሰበ ነው መኖር ያለበት። የሰማያዊን ክብር እያሰብን መኖር ይሁንልን። እኔ እዚህ ላይ ነው ትልቁ ትርጉም ያለው በኋላም የማይከብር ከሆነ እዚህም አለመክበር በኋላም አለመክበር፣ ስለዚህ ምን ያደክመዋል? ነገር ግን በሰማይ የሚከብር ከሆነ፣ የተሻለ ሕይወት የሚጠብቀው ከሆነ፣ አክሊል የሚጠብቀው ከሆነ፣ ትንሣኤ ሙታን የሚያገኝ ከሆነ፣ በክብር የሚነሳ ከሆነ፣ የማይበሰብሰውን የሚለብስ ከሆነ፣ የማይሞተውን የሚለብስ ከሆነ፣ በተስፋ ጥርሱን ነክሶ ኃጢአትን አልሰራም፣ እምቢ ለኃጢአት፣ እሺ ለጽድቅ እያለ ጌታ አምላካችን ለዘላለም የተባረከ ይሁን። የክርስቲያን ተስፋው ከክርስቶስ ቀጥሎ ትንሣኤ ሙታን ነው። እነሳለሁ ብሎ ነው ተስፋ የሚያደርገው። የመጀመሪያው ተስፋችን ራሱ ክርስቶስ ነው። ክርስቶስን የሚወዳደር ሌላ ተስፋ የለንም። ነገር ግን ቀጥሎ ከክርስቶስ ቀጥሎ ደግሞ ተነስተን ወደ ጌታ መቅረባችን ወይም ደግሞ እሱ ሲመጣ መቀበላችን ይሄ ሁለተኛው ተስፋ ይሆናል ማለት ነው። የክርስቲያን ተስፋ ከሌለው በዚህ ምድር ላይ ሲንገላታና ሲደክም ሲወጣ ሲወርድ ተስፋ ሊቆርጥ ይችላል። ምክንያቱም በዚህ ምድር ላይ ማን ነው የሚሰቃየው በዚህ ዓለም ውስጥ ከተባለ ቁጥር አንድ ክርስቲያን ነው። ማድረግ እየቻለ አለማድረግ ትልቁ ስቃይ ይሄ ነው። መራብ መጠማት አይደለም፣ መሰየፍም አይደለም። ትልቁ ስቃይ ማድረግ እየቻላችሁ ነገር ግን አለማድረግ። ምንድን ነው ማድረግ የምንችለው የነበረው ሲሰድጉን መልሰን መሳደብ፣ ሲመቱን መልሰን መማታት ሲርበን ከፈለግነው ቦታ ሰርቀንም ሸምጠንም መብላት፣ ሌሎች እንደሚያደርጉት እዛው አፍ ለአፍ መመላለስ። ይህን ነገር እኮ አንደበት አለ፣ እጅ አለ፣ እግር አለ፣ ጭንቅላት አለ፣ ታስባለ፣ ማድረግ ትችል ነበር። እየቻልክ አለማድረግ ትልቁ ስቃይ ነው። ይህንን ስቃይ ተቋቁመ፣ በእግዚአብሔር ጸጋ ተደግፈ የምትኖረው ሌላ የተሻለ ክብር እንዳለ ስታስብ፣ እግዚአብሔር አምላካችን ለዘላለም የተባረከ ይሁን። ደስተኛ የምንሆነው በሰማይ ያለውን ተስፋ ስናስብ ነው። አምላካችን እግዚአብሔር ለዘላለም የተባረከ ይሁን። የጌታ ጸጋና ሰላም ከሁላችሁ ጋር ይሁን። ተባረኩ።